ሸኪለ ደስቱ ሰላም ጤና ስትልን እንደተከበራችሁ፣ በመላው ዓለም ላይ የምትገኘው ኢትዮጵያውያንና ኤርትራውያን እንደሞቃችሁልን በአዲስ ቪዲዮ ተመልሰን መተናል። ዛሬ የምንመለከተው እንግዲህ ሁለት ርዕሰ ጉዳይ ይሆናል። የመጀመሪያው ሰሞኑን እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በብዙ በብዙ ትችቶች ደረሱባት ይገኛሉ። የመጀመሪያው እንግዲህ የአርቲስት የሜላት አባት ካህኑ መገኘቱ መገኘቱ ቤተክርስቲያን እያሰደበ ይገኛል። ይህን ነገር የምናጠራውን የሚሆነው እንደዚሁም ደግሞ አንድ እንቁ የሆነችዋን ዘማሪ ወርዶስን ደፍረው እሷ ብቻም አይደለችም ሌሎች ሁለት ሴቶችንም ከዛም በላይ የሚሆኑ ሴቶችን ደፍረው ካስወለደ በኋላ እስከ ዛሬም ድረስ እንግዲህ ክህነት አለኝ ብለው ቤተክርስቲያን ውስጥ እያገለገለ የሚገኝ አሁን ላይ አግብተው ልጆች ወልደው ኑሮውን ከሀገር ውጭ ያደረገ አንድ ቄስ ነኝ የሚል ሰው አለ። እሱም እንግዲህ በቤተክርስቲያን ብዙ እያስደባት ይገኛል። የእሱንም ጉዳይ የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክና ሼር፣ ሰብስክራይብ ነጋ እሱን እንዳትረሱ። ከአርቲስት የሚለት ጉዳይ እንጀምር አርቲስት ሜላት እንግዲህ ከሰሞኑ ሶሻል ሚዲያ እንደምንሰማው ከሆነ አካንዲት አርቲስት ጋር ግብግብ ውስጥ እንደገባች እና ጥል ውስጥ እንዳሉ እየሰማን ነው የምንገኘው። ከዚህ በተነሳ ከእሷ ጋር የጣላችው አርቲስት እሷ ላይ የተለያዩ ፋይሎችን የተለዩ መረጃዎችን እያወጣች ትገኛለች። ይህ ይመስለኛል እንግዲህ፣ አባቷ ካህን መሆኑ ሰሞኑን ብዙዎችን እያነጋገረ ይገኛል። ይህ ብቻ አይደለም፣ እንግዲህ ከእሷ ጋር ጥል ላይ የምትገኘው አርቲስት አርቲስት ሜላት እንግዲህ ወደ ጠንቋይ ቤቴራ ካላስጠነቆለችባት እንደማትፈምስ እና ታዋቂ እንደማትሆን ተነግሯት እንደዚያ ነገሮችን እያረገቻት እንደምትገኝ ነው እየሰማን የምንገኘው እና አይተን ንመለስ ቪዲዮን ከሰሞኑ ሜላት ቀለም ወርቅ የምትባል ወጣት ድምፃዊ ላይ ከፍተኛ የሆነ የማህበራዊ ሚዲያ ዘመቻ ተከፍቶባት ተመለከትኩና ይህንን ዘመቻ የምትመራውን አርቲስት እንደደረስኩባት እንድታቅና መረጃው እኛ ጋር ስለሷ እንዳለ እንድታውቅ ነው። ይህንን ቪዲዮ ልሰራ የሞከርኩት ምክንያቱም ድምፃዊቷ ከባህላችን ውጭ ከአለባበሷ ምናምን እየተባለ ብዙ ነገር እየተወራባት ይገኛል። ይሄንን ደግሞ እያስደረገች ያለችው ሌላ አርቲስት ነች፣ ከእሷ ጋር የምትፎካከር ተብሎ ወይም ደግሞ ራሷን ከሜላት ጋር አፎካከራለ ብላ የምታስብ ሴት አርቲስት ነች። ይሄንን የማህበራዊ ሚዲያ ዘመቻ ያስከፈተችባት አንዳንድ ሰዎች በየዋነት ያን ነገር ሺ ያደርጋሉ፣ ግን አብዛኛዎቹ ግን መነሻቸው ተከፍሏቸው ነው። ለዛ ደግሞ የተከፈላቸው ሰዎች ስላችሁ ደግሞ ይሄን እንዲመሩ በማህበራዊ ሚዲያ ገንዘብ የተላከላቸው ሰዎች ያቺ አርቲስት ለነዚህ ለማህበራዊ ሚዲያ ተሳዳፊዎች ተሳዳፊዎች ገንዘብ ትራንስፈር ከባንክ ያደረገችበት ማስረጃዎች ሁላ እጃችን ላይ አሉ። ስለዚህ ይሄ ጥንቃቄ የደረገበት ለማለት ነው። ሜላትን ካላጠፋሽ ወይም ደግሞ እሷ እስካለች ድረስ አንቺ በርተሻ ትታይም ስላላት ብቻ በማህበራዊ ሚዲያ ከፍተኛ ገንዘብ በመመደብ እያሰደበቻ ትገኛለች። የሜላት አባት ቄስ ናቸውና እንዴት የቄስ ልጅ ሆና ትዘፍናለች? አባት ሆና አቧረደች ምናምን የሚሉ የተለያዩ ኮመንቶች ነበትኖች እየተለቀቁ ነው። ዛሬ እነዚሁ በተከፈላቸው የማህበራዊ ሚዲያ ሰዎች አማካኝነት እንደ እኔ እንደኔ የጠንቋይ ልጅ ከመሆን የቄስ ልጅ መሆን በጣም አሪፍ ነገር ነው። እንደ ሰማዎች እንግዲህ እንደዚህ ነገሮች የሰሙ ይገኛሉ። አንዲት አርቲስት ይሄን ነገር እያደረገች እንደሆነ ነው። እንግዲህ በዚህ በተረሳ በሶሻል ሚዲያ ላይ ሲዘዋወር የሚገኝ አንድ ጽሁፍ አለ፣ ብዙ ቦታ ይቻላል። እስቲ ላቅርብላችሁ፣ እንደዚህ ይላል። የሜላት አባት ይልና የመገረም ኢሞጂ ካስቀመጠ በኋላ የቄስ ልጅ እግዚአብሔር ጓደኛው ይመስለዋል የሚል የሀገራችንን አባባል ያስቀምጠና እንዲህ ብሎ ይቀጥላል። ለቀብራናት የኔታ ቀለመ ወርቅ በድሬዳዋ ህዝብ ዘንድ እጅግ ተወ በድሬዳዋ ህዝብ በድሬዳዋ ህዝብ ዘንድ ሊቀ ብርሃናት የኔታ ቀደመ ወርቅ በድሬዳዋ ህዝብ ዘንድ እጅግ የሚወደዱ ስርዓት ቤተክርስቲያንን ጠብቆ የሚያስጠብቁ ተወዳጅ አባት ናቸው። ሊቀ ብርሃናት የኔታ ቀደመ ወርቅ ከራሳቸው አርፈው ለሰው የሚተርፉ አባት ልጃቸውን ማስተካከል እንዴት ተሳናቸው? ጠንቋይ ለራሱ አያውቅም። ሆነስ ነገሩ። ድምፃዊት ሜላት ቀደመ ወርቅ ከዚህ በፊት ከድምፃዊ አብዱኬር ጋር የሰራችው ፍቅርዬ ወዬ ወይ የተሰኘው ጥላ ዜማ በህዝብ ዘንድ ትልቅ እውቅናን እንዳተረፈላት ይታወቃል። እኛ ዘፈን ባናበረታታም ነገር ግን በስርዓት በወግ በዘፈን መልካም ሆኖ ሳለ ከቅርብ ጊዜ ወዲህ ዝናዋ መሸከም ያቃታት ድምፃዊት ሜላት ስነ ስርዓት የጎደለውን የተመልካች አይን የሚያጎረብጠውን አለባበስ መጠቀሟ ከአንድ ተስፋ ካላት ቄስ ልጅ አይጠበቅም። የድምፃዊት ሜላት አስነዋሪ ድርጊት ምዕመናን የሚያስተምሩና የሚቀስሱ ቀሳውስት በቤታቸው ያለውን ትልቅ ስነ ስርዓት ግዱፍ ማስተካከል ማየት እንደማይችሉ ማሳያ ሊሆን ይችላል የሚል ነገር ተጽፎ ሶሻል ሚዲያ ላይ ሰሞኑን የዛወረ ይገኛል። እንደዚህ አይነት ጽሑፍ እንግዲህ የካህናትን ክብር የሚያዋርር መሆኑ ብቻ ሳይሆን ቤተ ክርስቲያንን ዝቅ የሚያደረግ ነውና ብዙዎቻችን አስተውለን ብንመለከት መልካም ለማለት ፈልጋለሁ። ምክንያቱም መጽሐፍ ቅዱስ ሲናገር ከእሱን ጀምርና እንዲህ ይላል ራሱ ሲናገር በሕዝቅኤል ምዕራፍ 18 ቁጥር 20 ላይ ሲናገር እንዲህ ይላል ኃጢአትን የምንሰራ ነፍስ ራሷ ትሞታለች ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻዲቅን ጽድቅ በራሱ ላይ ይሆናልም የኃጢአትን ማጥያት በራሱ ላይ ይሆናል ይላል። ስለዚህ እኚህ አባት ካህን መሆናቸው፣ እሷ ዘፋኝ መሆኗ እሳቸውን የሚያስወገራቸው ነገር አይደለም። ምክንያቱም ምንም ማድረግ ስለማይችሉ። እግዚአብሔር ነጻ ፈቃዳችንን ሰጥቶናል። እኛ ነጻ ፈቃዳችንን ተጠቅመን እንደፈለግን ነው መሆን መብታችን ነው። ነገር ግን መክረው ዘክረው ከቻሉ መመለስ የሥራቸው ድርሻ ነው። አይ አልመለስም አልፈለግም ካሉ እቺ ልጅ እንግዲህ አይገሏትም፣ ምንም ሊያደርጓት ስለማይችሉ ማየት ነው የሚሻለው። ይሄ ብቻ እንግዲህ ከፕሮቴስታንትም ቸርች ስንመለከት እንግዲህ የፓስተር ቸሪ ልጅ ዘፋኝ ነው እንመለከቷለን። ምንም ማድረግ አልችልም ልጄ ዘፋኝ ነው ብሎ ሲናገር በአውድመት ላይ ሲያውጅ እንመለከቷለን። የኛ ባል የሚያደርጋቸው ልጄ ዘፋኝናት ብሎ አለማወጃቸው ነው እንጂ ከፓስተር ቸሪ ምንም የሚለየው ነገር የለም። ስለዚህ እነዚያ ነገር ስንመለከት ሊደንቀን አይገባም። ቤተክርስቲያን ልንሳደብ አይገባም፣ ልናቀላት አይገባም። ምክንያቱም እግዚአብሔር ነጻ ፍቃድ ሰጥቶናል። እሷ የምንጠይቀው በራሷ ስራ ነው። እሱ የሚጠይቀው በራ ስራ ነው። እሷ አባትየው ጻሪ ስለሆነ እሷ አትጸድቅም። እሷ ጻሪ ስለሆነች አባትየው አይጸድቅም። በእሷ አጠት አባትየው አይጠየቅም። የምንጠይቀው ራሷ ናት። ይህን ተመልክተን እንግዲህ ቤተክርስቲያን ላይ ከቤተክርስቲያን ላፋችን ብናነሳና መተቸት ካለብን ልጅቷን ብንተች መልቋን ያስፈልጋለው። ዘፈን አይፈቀድም። ዘፈን ክልክል ነው። ኦፍኮርስ እርቃኗ ዘፈነች ለብሳ ዘፈነች ምንም ለውጥ የለውም። እስከዛ ድረስ እንግዲህ ዘፈን ስም ተብሎ ዛሬ እርቃኗ ወጣ ዘፈነች ተብሎ እንዴት ነው አንድ አባት ላይ አፍ የሚከፈተው? ምክንያቱም ትላንትና እርቃኗን ታዘፈን በፊት ነበር አባት የሚከለክለው መካከል ብቻ ነው ነው። እሳቸውን ስለናቀች ይሆናል እርቃኗን የዘፈነችው ዛሬ። ስለዚህ መናገር ባለብን ጊዜ ሁሉ መናገር ነው ያለብን እንጂ ዛሬ እርቃኗን አትዝፈን ትላንት ያለ ልብስ በልብስ ለብሷ ልብሷን ለብሳ ትዝፈን የሚል አባት የለም። በተለይ ካንም ማለት ነው። እና ልጅቷ በራሷ ፍቃድ አደረገችውን ነገር አባትየው ባይጠይቅበት፣ አባትየውን ባንክ ሆን ነው አባትየው ላይ አፋችንን ባንከፍት መልካውን አፈልጋለው እናንተም በዚህ ጉዳይ ላይ ሀሳባቸውን ያስቀምጡበት። ሰሞኑን መነጋገሪያ የሆነችዋ ዘማሪ ዮርዳኖስ በ16 ዓመቴ የዛሬ 15 ዓመት በፊት በትራስ ታፍኜ በአንድ ሰባኪ ተደፍሬያለሁኝ። በዛ ምክንያት ልጅም ወልጃለሁ። ቢያንስ የልጄን አባትነት በዲኤንኤ ያረጋግጥልኝ እያለች ነው። ነገር ግን ከ15 ዓመት በኋላ በወንጀል ሳ ልክሰሰው ብትል በወንጀል ልትከሰት ትችላለች ወይ? እንዴት ዋላችሁ? ጠበቃ እና ሕግ አማካሪ ሲናን ግርማ ነኝ። እንግዲህ ማንኛውም ነገር የይርጋ ይርጋ ያለው። ይርጋ ማለት ምንድን ነው? ክስ የሚቀርብበት የጊዜ ገደብ ማለት ነው። ይህ ወንጀል ደግሞ እንደ ወንጀሉ ይለያያል፣ የይርጋ ጉዳይ ማለት ነው። ይህ ወንጀል በወንጀል ሕግ አንቀጽ 620 መሰረት ከ13 ዓመት በላይ ከ18 ዓመት በታች የሆነችን ልጅ የደፈረ በመሆኑ እስከ ሀያ ዓመት ድረስ የሚያሳስር በመሆኑ ይህ ሀያ ዓመት ድረስ ደግሞ የሚያሳስር ጉዳይ መደበኛ ክስ መቅረብ የሚችለው እስከ ሀያ ዓመት ድረስ ስለሆነ ይቺ ዘማሪ በወንጀል መክሰስ ከፈለገች፣ ምስክሮችም እንዳሉ ዶክተሮችም በወቅቱ እንዳሉ ዶክተርም እንደነበረ እንደ ሽማግሌ እንዳነጋገረው እህቶችም ብቻ ማስረጃ በቂ ማስረጃ ስላላት መክሰስ ከፈለገች በአቃቤ ህግ በኩል ክስ መመስረት መደበኛ የወንጀል ክስም መመስረት ትችላለች። ሌላው ይሄ ደፋሪ እዚህ ሀገር የለም እየተባለ ነው፣ አሜሪካን ሀገር ነው ያለው። ነገር ግን የቤተክርስቲያን አገልጋይ ነው። ስለዚህ ቤተክርስቲያን ደግሞ ዋናዋ የኦርቶዶክስ ቤተክርስቲያን እዚህ ኢትዮጵያ ውስጥ ስለምትገኝ በእሷ በኩል ተይዞ እንዲቀርብ ማድረግ ይቻላል ወይ ደግሞ በሌላ እዛ ሀገር ባሉት የህግ ባለሙያዎች አማካኝነትን ወደዚህ ተይዞ ሊመጣ ይችላል ማለት ነው። ስለዚህ በወንጀል መክሰስ ትችላለች፣ እቺ ዘማሪ ማለት ነው። አስራ አምስት ዓመት የቆየ ጉዳይ ቢሆንም ይርጋ አያግዳትም። በዚህ አጋጣሚ እየሰማሽኝ ከሆነ ዘማሪት ዮርዳኖስ የህግ ድጋፍ አጠገብሽ የሚሰጥ ሰው ከሌለ እኔ ላግዝሽ በነፃ ላግዝሽ፣ ፍቃደኛ ስለሆንኩኝ ይህ ቪዲዮ ከሰማሽ ኮንታክት ልታረግኝ ትችላለሽ። ሌሎቻችሁም ኮፕ ሊንክ እያደረጋችሁ እንድታደርሱልኝ እፈልጋለሁ። እሷ ጋር እንደርስ ማለት ነው። አመሰግናለሁ። ደህና ዋሉ። ሌላው እንግዲህ ሰሞኑን ቤተክርስቲያን ያሰበደ የሚገኘው የዚህ አስነዋሪ ካህን ተግባር ነው እና ይሄ ካህን እንግዲህ ራሱን ካህን ነኝ ብሎ ይጠራል። ነገር ግን ከአንድም ሁለት ከሁለትም ሶስት፣ ከዛም በላይ ሴቶችን ደፍረው አስወልደው አሁን ላይ እንግዲህ ክህነት አለኝ ብሎ ከሀገር ውጪ አግብቶ ልጆች ወልዶ ይኖር የሚገኝ አባት ካህን ነኝ የሚል ቤተክርስቲያን ያቃለለ ራሱም የቀለለ ነው። በመሰረቱ ቤተክርስቲያን አትቀልም። እሱ ግን ለራሱ የቀለለ ልጆቹን ያስዋረደ ነውና። ይሄ ሰው እንግዲህ ዘማሪ ዮርዶኖስ ብቻ ሳይሆን ሌሎች ሶስት አራት አምስት የሚሆኑ ሴቶችን ደፍረው ያስወለደ ነው። በጣም ያሳፍራል እነዚህ ተግባር እና በዚህ ምክንያት ቤተክርስቲያን ሴደሮች ነው ቤተክርስቲያን ተግባራ ነው እየተባለ የሚገኘው ግን ይሄ ነገር ቤተክርስቲያን ይመለካታል ወይ? ሰውዬው የሚጠይቀው በራሱ ተግባር ነው። ቤተክርስቲያን እንግዲህ ሂድና ይሄን ነገር አለ ድፈራቸው ብላ አላከችም። ቤተክርስቲያን አይደለም መድፈር አይቶ መመኘት ኃጢያት ነው ብላ ነው የምታስተምረው ማለት ነው። እና ሰውዬው በራሱ ነገር በራሱ ለሚጠይቅበት ቤተክርስቲያንን መክሰስ ትክክል ነው ብዬ አላስብ። በዚህ ጉዳይ እንግዲህ አንድ ወንድማች ሰጦ ምላሽ አለ፣ ሰምተን እንመለስ። ጸጋና ሰላም ይብዛላችሁ ወገኖቻችን። ሰሞኑን በደበበ ስጢፋኖስ ምክንያት ሚዲያው የተጨናነቀ ይመስላል። ስለሱ አንዳንድ ነገር ለማለት ነው። ለተወሰነ ደቂቃ በቅንነት አድምጡ። ሼር ኮፕሊንግ ሊንክ እያደረጋችሁ ለሁሉም ሰው አድርሶ ማለት ነው። በእውነቱ ስለ እርሱ ልናገር ሳይሆን እኔ እርሱን ሽፋን አድርገው ቤተ ክርስቲያንን ለሚሳደቡት ሰዎች አንዳንድ ነገር ለማለት ነው ማለት ነው። አሁን ባለንበት ዘመን ሁለት ጆሮን ጭው የሚያደርግ ለመስማት የሚያስጠላ ነገር ይሰራል። ካህናት መነኮሳት በበዓታቸው ይገደላሉ። ሴቶች መነኮሳት ይደፈራሉ፣ ጋኑ ቄሱን ያርዳሉ እና ህፃናትን የሚደፍሩ እና ሌላም ሌላም ብዙ ነገሮች ይሰማሉ እና ሰው ችግርና እንደዚህ ነውር የሆነ ነገር ከመስማት ከመጠን በላይ ከመስማቱ የተነሳ ሰው ጆሮ ሞላ። በቃ ውስጡ ሞላ እና አሁን እንደዚህ አይነት ችግር ሲነገር ሰው ምንም አይመስለውም ማለት ነው። ከኛ ቤተ እምነት ውጭ ያሉ ሰዎች እነዚህን ሰዎች ሽፋን በማድረግ ቤተ ክርስቲያን እኮ እንደዚህ ናት፣ ኦርቶዶክስ እኮ እንደዚህ ናት እያሉ የሚሳደቡ ሰዎች አሉ ማለት ነው እና ቤተ ክርስቲያን በአንድ ባጠፋ ካህን ወይ ደግሞ የዓለም ምሁራን ተሰባስበው ያደራጇት እምነት ሳትሆን ክርስቶስ በደሙ የመሰረታት ናት ማለት ነው። ብዙ ጊዜ እንደተነጋገርነው በሰማይ የመላእክት ሃይማኖት ናት ክርስትና ማለት ነው። ቤተ ሶስት ክፍል አለው አይደለም? ወደ ሰማይ ስንሄድም እዮርና ራማ ኤረር መላእክት በሶስቱ ዓለማት አሉና በሶስቱ ዓለም በሶስቱ መላእክት ዓለማት የሚሰራው ስርዓት ነው፣ ቤተክርስቲያን ውስጥ የሚሰራው ማለት ነው። ግን አንዱ ደካማና የኔ ቢጤ በሚሰራው ኃጢያት ቤተክርስቲያን መሳደብ ተገቢ አይደለም ማለት ነው። ሰዎች ምን ጊዜም ጎዶሎ ነን፣ እናጠፋለን። አቤቱ አንተ አምላካችን ነህ እኛ ግን ጭቃነን ተብሎ ተጽፏል። ጭቃ ላይ ተቀምጠን እጠበን የምንል ሰዎች ነን ማለት፣ ብዙ ችግሮች ይፈጠራሉ፣ ብዙ ኃጢያቶች እንሰራለን ማለት ነው። በእውነቱ ይሄ ስለተጋለጠ ነው እንጂ የብዙዎቻችንን ኃጢአት እግዚአብሔር ሸፍኖልን ነው እንጂ ቢገልጥብን የት እንደርስ ነበር? አቤቱ አንተ ኃጢአትን ብትቆጣጠር ኃጢአትን ብትቆጥር፣ በፊትህ ማን ይቆማል አለ ነቢዩ ማለት ነው። እግዚአብሔር አምላክ የሁላችንም በደል ሸፍኖልን የምህረቱ ውጤት ሆነን እንጂ ቁመን የምንታየው ንጹሐን ሁነን አይደለም ማለት ነው። እና ወደ መልእክቴ ስመለስ ቤተ ክርስቲያን አንድ ክርስቲያን ባጠፋው ጥፋት ቤተ ክርስቲያን መሳደብ ተገቢ አይደለም ማለት ነው። ተገቢ አይደለም እና አንድ ካህን ባጠፋው አንድ መነኩሴ ባጠፋው አንድ ጳጳስ ባጠፋው ቤተ ክርስቲያን እንዲህ ናት እያሉ ይያሉ መስታደብ ተገቢ አይደለም ማለት ነው። በዘመናችን ብዙ ሰዎች ከቤተክርስቲያን የሚሸሹት ከካህናቱ ላይ በሚያዩትኝ ስህተት ነው ማለት ነው። አንድ ካህን ሰክሮ ሲንገዳገድ ያሉ ቤተ ክርስቲያንማ እንደዚህ አይደለች ብለው ቤተ ክርስቲያን በካህኑ ይወስኗታል ማለት ነው። መነኩሴው እንደዚህ አይነት ስህተት ሰራ ሲባል፣ ወይ መነኩሴ ሆኖ እንደዚህ ሰራ ቤተ ክርስቲያኗን በመነኩሴው ይለኳታል ማለት ነው። እና ብዙ ሰዎች ከእምነት ከሚ ኦርቶዶክስ የሚሸሹት የኛን መጥፎ ተግባር እያዩ ነው ማለት ነው። ነገር ግን ልክ ተደፍራለች እንደተባለችው ልጅ ማለት ነው ደፋሪው አንድ ግለሰብ ነው እ ቤተክርስቲያን አይደለችም ወይ ደግሞ የቤተክርስቲያን ትእዛዝ አይደለ የቤተክርስቲያን ትምህርትማ ወደ ሴት ያየ በልቡም የተመኘ ከእሷ ጋር አመነዘረ ተብሎ ተጽፏል። እንኳን የመድፈር ያክል ማለት ነው። እና ልጅቷ ደፈራት ተባለች አይደለም። ጥፋቱ ያለው ማለት ሰውየው ነው። ግን ልጅቷ እምነቷን ካደ ይሄ ልክ አይደለም ማለት ነው እና እኛ በምናጠፋው ቤተክርስቲያን ትሰደባለች ነው። ልክ ህፃናት ሆነን እኛ ስናጠፋ ወላጅ እንደምናሰደበው አሳዳጊ አይደግ እንባላለን። ልጅ ባጠፋው ወላጅ ይረገማል ማለት እና ቤተክርስቲያንም እኛ በምናጠፋው ቤተክርስቲያን ትሰደባለች። በመሀሌ መሀሌ ዘ ሶሎሞን ምራፍ አንድ ቁጥር አምስት ላይ እኔ ጥቁር ነኝ ነገር ግን ውብ ነኝ ትላለች። ቤተክርስቲያን ጥቁር ነኝ ልጆቼ በሚሰሩት መጥፎ ስራ እኔ ሰደባለሁ ስሜን አጠቆሩት ነው። እኛ በምናጠፋው ጥፋት ቤተክርስቲያን እኮ እንደዚህ ናት። እኛ በምናጠፋው ጥፋት ከውጭ ያሉ ወገኖች ቤተክርስቲያን ይሳደባሉ። እኔ ሄጄ ካንዲት ሴት ጋር ስትዘሙት የምትሰደበው ማለት ነው ክርስትና ሃይማኖት ነው ቤተክርስቲያን የምትሰደበው ማለት ነው። ስለዚህ እኛ በምናጠፋው ጥፋት ቤተክርስቲያን መሰደብ የለባትም ነው፣ መሰደብ የለባትም። በእውነቱ ቤተክርስቲያን ቤቴ የጸሎት ቤት ትባላለች። ይችላል መጽሐፍ ማቴዎስ ወንጌል ምዕራፍ 21 ስናነብ ጌታ በዕለተ ሆሳዕና በቤተ መቅደስ ገብቶ ቤቴ የጸሎት ቤት ትባላለች እናንተ ግን የወንበዴዎች ዋሻ አደረጋችኋት፣ ይላል። ቤተ ክርስቲያን የተመሰረተችው በጌታ ደም ነው ማለት ነው እንጂ በዓለም ዙሪያ ያሉ ጳጳሳት ተሰብስበው ያዋቀሯት የሚያደራጇት አይደሉም። እግዚአብሔር በደሙ ነው የመሰረታት ማለት ነው። እነሱ አገልጋዮች ናቸው። የመጀመሪያው ነጥብ ይህ ነው። ሁለተኛው ደግሞ ባንፈርድ። ወንድማችን ደበበ እስጢፋኖስ ስህተቱ በጣም ከባድ ነው። ለልጅቷ የተፈጠረባትን የተፈጸመባትን ነገር እጅግ ያሳዝናል። እግዚአብሔር እንግዲህ ብድራቱን ይክፈላል። ነገር ግን ባንፈርድ ምክንያቱም እኛ ሰዎች ነን፣ ታውቃላችሁ። ምንጊዜም ስህተት አይጠፋብንም፣ ጎደሉ አይጠፋብንም ማለት ነው። አንደኛ ሰውየው ንስሐ ገብቶ ሊሆን ይችላል። ሰውየው ንስሐ ገብቶ እግዚአብሔር ጋር ታርቆ ሊሆን ይችላል። ከእርሱ ጋር ነው የተባበሩ ሰዎች ሁሉ ንስሐ ገብቶ ከእግዚአብሔር ጋር ታርቀው ሊሆን ይችላል። እኛ ግን እሱ በሰራው ኃጢአት እየፈረድን መኮነን የለብንም ማለት ነው። በእውነቱ በዚህ በሁለተኛ ሳሙኤል ምዕራፍ 11 ስናነብ ቅዱስ ዳዊት ከኬጢያዊ ከኦሪዮ ሚስት ከቤርሳቤ ጋር በዝሙት ወደቀ ተብሎ ተጽፏል ቅዱስ ዳዊት የእግዚአብሔር ልብ እግዚአብሔር እንደ ልቤ ብሎ የጠራው ቅዱስ ዳዊት ማለት ስለዚህ የእግዚአብሔር ሰዎች ለእግዚአብሔር የቀረቡ ሰዎች ፈተና ይበዛባቸዋል ቅዱስ ዳዊት እንኳን ተፈትኗል ለማለት ነው የተጻፈው ለምንድን ነው ለእግዚአብሔር ቅርብ የሆኑ የእግዚአብሔር ወዳጆች እንኳን ይስታሉ ነው እንኳን በዘመናችን ያለንኛ ከንቶቹ ማለት ነው ስለዚህ አንድ ጥፋተኛን ሽፋን አድርጎ ቤተ ክርስቲያን መሳደብ እና መሳለቅ ተገቢ አይደለም ማለት ነው በቤተ ክርስቲያን ላይ መሳረቅ ተገቢ አይደለም ማለት ነው። አንድ ሰው በዝሙት አይወድቅም አይደለም ካህን ሆኖ በዝሙት አይወድቅም አይደለም ማለት አይደለም። ከኛ ይልቅ ለእግዚአብሔር ቅርብ የሆኑ ሰዎች ፈተና ይበዛባቸዋል ማለት ነው። ስለዚህ ፎቶ እና ሌላ ፎቶ እየለጠፋችሁ ነገር አታቀጣጥሉ። ቤተክርስቲያን እያሰደብን ስለሆነ ማለት ነው። ለልጅቷ እግዚአብሔር ብድራትን ይክፈላል። ለነሱም እግዚአብሔር እንግዲህ ከእግዚአብሔር ጋር ታርቀው ሊሆን ይችላል። እኛም አሁን ወንጀል እየገባን ነው የሚሆነው፣ በነሱ በሰሩት ኃጢአት ገብተን ፍርድ እየሰጠን ማለት ነው። ስለዚህ ተገቢ አይደለም ማለት ነው። ጻድቃን በቀን ሰባት ጊዜ ይወድቃሉ ተብሎ ተጽፋል። በቀን ግን ይነሳሉ። ስለዚህ ድርጊቱን እናወግዛለን፣ ቤተክርስቲያንም ታወግዛለች። ነገር ግን እሱን ሽፋን አድርጎ ቤተክርስቲያን መሳደብ እጅግ ተገቢ አይደለም ማለት ነው። መስቀል ያሰረው ሲዘፍን ቤተክርስቲያን ትሰደባለች። መስቀል ያሰረው እኮ ነው ሚዲያውን ሁሉ የሞላው ራቁቷን የምትሄደው ሴት የምትዘለው በየ ሚዲያው እኮ ሁሉም እነዚህ እኮ ክርስቲያን ናቸው። 75% ክርስቲያን እኮ ናቸው በእውነቱ ማለት ነው። በእኛ ምክንያት ቤተክርስቲያን ትሰደ ትሰደባለች። በእናንተ ምክንያት እግዚአብሔር ይሰደባል ለመጽሐፍ ቅዱስ። በእኛ ምክንያት ማለት ነው። እግዚአብሔርን መሳደብ ተገቢ አይደለም ማለት ነው። እግዚአብሔር ምንጊዜም ወርቅ ከጭቃ ውስጥ ቢገባ ወርቅነትን አይለቅም ይባላል። ቤተክርስቲያን ልጆቿ ቢቆሽሹ ቤተክርስቲያን ግን የተመሰረተችው በክርስቶስ ደም ነውና እስከ መጨረሻው ጸንታ ትኖራለች ማለት ነው። እና ድርጊቱን አሁንም እግዚአብሔር ለሁሉም ብድራቱን ይክፈል። ሰዎቹም ተመልሰው ንስሐ ገብተው ይሆናል ብዬ አስባለሁ። ግን እኛ ሚዲያ ላይ ያለን ሰዎች ነገሩን እያወሳሰብን ሌላ ነገር ጋር እያገናኘን ክህነትን አናሰደብ። ብዙ ሰዎች ከቤተክርስቲያን የሚሸሹት የእኛን ተግባር እያዩ ስለሆነ ማለት ነው። በእውነቱ በመጽሐፍ ቅዱስ የዲያቆናት ታሪክ ተጽፏል አደለ? አሁን ካሉት ዲያቆናት ጋር አታመሳስሩት። የቅዱስ እስጢፋኖስን ታሪክና የምናወራው ሰው ዲያቆን ደበበ ጋር ማስተካከል የለብንም። ቅዱስ እስጢፋኖስ የስላሴን ምስጢር ተገልጦ ያየ፣ እዚህ ድረስ ቅድስናው ከፍ ያለ ቅዱስ አባት እንደሆነ እንረዳለን። ግን የሱን አገልግሎት ይዞ ደግሞ በዝሙት ወደቀ የተባለ ይወራል። በዛ ልክ ባንለካው መልካም ነው ማለት። የዘመናችን ትልቁ ድንቁርና ምንድነው፣ አይተን ነው የምንሮጠው፣ የምንለካው ያንን ለከው ነገር ከውጭ ባለው ነገር ነው ማለት። ብዙ ጊዜ ሰው መንገዱን የሚስተው ከላይ ባለ ነገር እየወሰነ እኮ ነው። ጳጳሳት ሲባል አሁን በዘመናችን ያሉትን አይቶ የሚወስን ሰው አለ። እንደዛ አይደለም፣ እንደዛ አይደለም። አሁን በዘመናችን አንዱ ተነስቶ ድንግል ማርያም እንደት ናት ይላል። የላኛው ጳጳስ ተነስቶ ክርስቶስ አማላጅ ነው ብዙ ነገር አለ። ጳጳሳት ሲባል አሁን በአሁኑ ወቅት ባሉ ሰዎች ባንለካው መልካም ነው ገቢ አይደለም በእውነቱ ማለት ነው። እና ቤተ ክርስቲያንን ከማሰደብ እግዚአብሔር ይጠብቀን። ይህንን ለማለት ነው። በቅንነት አድምጦት ሰላማችን ይብዛ። ወንድማችን እግዚአብሔር ይስጥነን። እንግዲህ በሻን የሚሳደቡ ሰዎችም ካለማወቅ ነው የእውቀት ማነት ነው ብዬ ነው ማስበው። እና በአርቲስት ሜላት ጉዳይ ሆነ ሌሎች ጉዳይ ሆነ አይደለም ካህን ሆነ ልጅ የካህን ልጅ ሆነ አይደለም ካህን ሴት መድፈር ፓትርያርኩ እራሱ ነዚ ተግባር ቢያደርጉ እኛ ሊደንቀን አይገባም። ምክንያቱም ስራቸው ያወጣቸው ነው፣ በስራቸው ነው የሚጠየቁት። እኛ በእነሱ በነሱ ጠይቅም፣ እነሱም በእኛ ጣ አይጠየቁም። እና የራችን ብቻ አንጠብቅ ለማለት ይፈልጋለሁ። በቀጣዩ እንገናኛለን። እስከ ድረስ እንግዲህ ሊያሰላም ከእናንተ ጋር ይሁን። ላይክ፣ ሼር፣ ሰብስክራ እንዳይረሳ። ቸር ቆዩልኝ።